የሰጠው ክብር አለ። ወንዶችን ከፍ ያደረገበት ቦታ አለ። ሴቶችን ከፍ ያደረገበት ቦታ አለ። ያኔ እንዳፈጣጠራችን ነው እየሰጠን እስልምና፣ እንዳፈጣጠራችን ማለት ለምሳሌ ሴት ልጅ ስትወልድ ያላት ቦታ በጣም ከባድ አድርጎ ቢስለውም አላህ ሱብሃነሁ ተዓላ ደግሞ ያኔ ሴት ልጅ ጃሀድ እንዳትሄድ ካለ በኋላ የወንዶች ግን ጃሀድ ሄደው የሚያገኙትን አጅር ደግሞ ከፍ ሲያደርጋቸው ትመለከቻለች እና ከፍ ያለበት ቦታ አለ። እንደገና ደግሞ ከሴት በታች የሆነበት ቦታ አለ። ከሴት በላይ የሆነበት ቦታ አለ። እንደገና ደግሞ እኩል የሚሆንበት ቦታ አለ። እኩል የሚሆኑት መቼ ነው ሲባል አላ ስፋነታላ ዘንድ ባላቸው ነገር፣ ለምሳሌ አላ ስፋነታላን በማምለክ አንድ ሰው በትክክል ሰላቱን የሚሰግድ ከሆነ ሴቷን በትክክል ሰላቷን የምትሰግድ ከሆነ ምን ታደርጋለች? ወይ አላህ ስብሃነሁ ወተዓላ ዘንድ በላጭ ትሆናለች፣ ከሁሉም ወንድ ልትበልጥ ትችላለች። በትክክል አላህን የምትፈራ ከሆነ ማለት ነው። እሱም ደግሞ በትክክል አላህን የሚፈራ ከሆነ ከሁሉም ሴት ሊበልጥ ይችላል። ስለዚህ በላጭ የሚያደርገው ከልቡ ጋር ያለው እንትነው ተዋጽኦ፣ እንደገና ደግሞ ከሚሰራው ኢባዳ ጋር በተያያዘ ነው። ሌላው ምንድን ነው፣ እንደዚህ በተፈጥሮ ነገራቶች ደግሞ ከፍ የሚልበት አሁን ለምሳሌ ሴት ልጅ እናት ስትሆን ከአባት ትበልጣለች ሶስት፣ አሁን ነው እንደውም ሶስት አራተኛውን ነው የምትወስደው ወን አባት ሲሆን ማነው እንትን ሲሆን ደግሞ ባል ሲሆን ባል ሲሆን ማነው ባል ሲኮን፣ ደግሞ ወይም ደግሞ ሚስት ሲኮን ደግሞ ወንዱም ሴቱም የራሱ ሀቅ አለው። እኔ ሁሉም ነገር እንትን አለው የሆነ ገደብ ያለው። እንደገና ደግሞ የራሱ የራሱን ሀቅ ሀቁን የሰጠ ነው እስልምና። አንዱን ዝቅ አንዱን ከፍ የሚያደርግ ወይም ደግሞ አንዱን የሚበድል አይደለም፣ ከፊጥራች ጋር የሚሄድ ነው። ለምሳሌ መብቴ ነው የሚለውን ነገር ሁሉንም ነገር ከማድረግ ጋር አይደለም የሚያያዘው። ለምሳሌ አንዳንድ ሰው መብቱ የሚመስለው ሁሉ ነገር በመስራት ለምሳሌ እኔ ጾታ የመቀየር መብቴ ነው፣ ሌሎች ይችላል፣ ነገር ግን መብቱ አይደለም። ያ መብቱ አይደለም። መብት ሳይሆን ይሄ ልቅነት ነው የሚባለው። ይሄን ነገር አላስፋናታ ላይ ግድ በሆን መብቶቻችን፣ ይሄን ነገር ይሄ ነገር ልክ አይደለም። ይሄ ነገር ይሄ ነገር ያኔ አላስፋናታ ላይ በማያስቀይም መልኩ ይሄ መብት የሚባለው ነገር አላህ አዘወጀል የማያስከፋ ወይም ደግሞ ከህግጋቶቹ የማይወጣ ነገር ነው መብት ተብሎ ሊገለጽ የሚችለው እንጂ ልቅ መሆን ማለት አይደለም። መብት የሚባለው ነገር ነገርና ለሁሉም ነገር ሀቅ ሀቁን የሰጠ ዲን ነው። ዲን ኢስላም እና ስለ ወንድ ልጅ አስተዳደግ ስንሄድ ወንድ ልጅ በአስተዳደጋቸው ያኔ ከልጅነታቸው ጀምረው መኮትኮት እንዳለባቸው እስልምና ያዘ። በመጀመሪያ ገና አንድ ሰው አንድ ወንድ ልጅ ሲወለድ በመጀመሪያ ሲረገዝ ራሱ ሲረገዝ ከዚ በፊት ያለውን ራሱ አላስፋነታ እንትን ያኔ ባልና ሚስት ሲጋቡ ራሱ የሚደረግ ደው አለ፣ ባይዘ የሚደረግ ደው አለ። ከዛ በኋላ ሲረገዝ ሴቷ ንትን ማድረግ እንዳለ ዱዓ ማድረግ እንዳለባት፣ ጽንሱ ላይ ደግሞ ምንም አይነት ተጽዕኖ እንዳይፈጥር በቁርአን መቅራት እንዳለባት ዱዓ ማድረግ እንዳለባት የሚያሳዩ ሀሪታቶች አሉ። እንደገና ደግሞ ከዛ በኋላ ከተወለደ በኋላ እንደተወለደ አቂቃ ይወጣለታል። አቂቃ ምንድነው? ይሄ የደስታ የምስጋና ማለት ነው። አላ ስፋነታላ ያስቀምጠው ነገር አለ። አቂቃ እንደት ነው የሚወጣለት ሲባል ለወንድ ልጅ ሁለት ፍየል ይታረድና ከዛ በኋላ ያ ሁለቱ ፍየል ለሴት ላይ አንድ ፍየል ወንድ ልጅ ነው ሁለቱ ፍየል ይታረድና፣ ከዛ ሁለቱ ፍየል ታርዶ ለምስኪን ይከፋፈላል። ለጎረቤት ቤት ይሰጣል። ከቤትም እንደዚሁ እንትን ተብሎ ታርዶ ከማን ነው ከበፊትም እንደዚሁ ከተ እንትን ብሎ ምንድን ነው ይባለው ተሰርቶ ምስኪኖች እንዲበሉ እንደዚሁም ደግሞ ጎረቤቶች ዘቤት አዝማዶች ምናምን እንዲበሉ ይደረግና ከዛ በኋላ ፀጉሩ ይላጫል። ፀጉሩ ተላጭቶ ደግሞ ይመዘንና በዛ በተመዘነው ፀጉሩ በተመዘነው ልክ የሆነውን ወርቅ ይገዛበታል። ወይ ስንት ግራም ወርቅ ነው የሚባለው ነገር የሚመዘንና ከዛ በኋላ ስንት ግራም ነው የሚለው ነገር በዛ ገዝተው ለምስኪን ይሰጣል ማለት ነው። ፀጉሩ ራሱ ተላጭቶ በዚህ መልኩ ነው ወንድ ልጅ እራሱ እንትን ሲል እና ከዛ ከተወለደ በኋላ ከህፃንነቱ ጀምሮ ያንዳንዱ ቦታ ላይ መቅረጽ አለብን። ምክንያቱም አንድ ህፃን ልጅ ገና ልጅ እያለ ነው በነገራችን ላይ ገና የአንድ ወር፣ ሁለት ወር፣ ሶስት ወር፣ አራት ወር ሳታ አሁን ምንድነው ምንድነው ከዛ በኋላ ቀጥታ ምንድን ይሆናል? ያን ህፃን ልጅ ይሄ አራት አመቱ አምስት አመቱ ላይ በደንብ የሚቀረጽበት ጊዜ ነው። በነገራችን ላይ ለዛም ነው ያለህ መልክተኛ አሌ ሰላቱ ወሰላም ህጻናቶች ወይም ደግሞ ልጆች ሰባት አመት ሲደርሳቸው ሰላት እንዲሰግዱ እዘዟቸው ይሆናል። ያለ መልክተኛ ሰላት እንዲሰግዱ ይታዘዛሉ። አልሰግድም ብለው ቢካሉ ካሉ አስር አመት ሲሆናቸው እንዲመቱ ድረስ ተናግ ያኔ እንዲቀጡ ማለት ነው። መቀጣት እስከሚደርሱ ድረስ ይደረጋል። እና በህፃነታቸው እንደዚህ አራት ዓመት አምስት ዓመት ከሁለት ዓመታቸው ጀምረው ከህፃነታቸው ጀምሮ ቁርአን እንዲቀሩ ነው የሚደረጉት ቁርአን እንዲቀሩ በደንብ እስልምና እንዲገባቸው አንዳንድ ህግጋቶችን እንዲያውቁ ለምሳሌ ህጻናቶች ለምሳሌ ወንዶች የምትሎች ህግጋቶች ምንድን ናቸው የሚለውን ነገር እያንዳንዱ ነገራቶች እንዲያውቁ አንዳንድ ጊዜ ሰባት ዓመት ሆኗቸው ቁርአን የሚያፍዙ አሉ ሰባት ዓመት ሆኗቸው ቁርአን አክትመው ቃይዳን አክትመው ትልቅ ደረጃ የሚደርሱ አሉ በሰባት ዓመታቸው በነገራችን ላይ በአምስት ዓመታቸው ጭራሽ ቁርአን የሚያከትሙ ልጆች አሉ ህጻናቶች ይህ ምንድን ነው የወላጅ አያያዝ ማለት ነው የወላጅ አያያዝ ስለዚህ በእስልምና በጣም እንትን ይላል። ለዚህ ነው አላህ ሱብሃነሁ ወተዓላ መልእክተኛ ሊሰ ሰለም ሴት ልጅ በባሏ ቤት ላይ ራዕይ ናታለ በልጆቿ አለ። ምክንያቱም ያንን ነገር ራዕይ ማለት ነው ጠባቂ እንደማለት ነው፣ ወይም ደግሞ በቤቱ ላይ አለቃ ሆና ልጆቿ መቅረጽ አለባት። ስለዚህ እያንዳንዱ አሁን ምክንያቱም ህፃናቶች በልጅነታቸው የሚቀረጽባቸው ነ መሰላቸው ህፃን ልጅ ልክ እንደ አለት ነው አለት አለት ላይ ፍቃችሁ የምታስቀምጡት ለምሳሌ አለት ላይ ጠብ ጠብ ጠብ ጠብ እያለ ውሃ ከዛ በኋላ እንትን የተባለው ልክ ተጽፎ ነው የምታገኙትኝ። እንትን አይልም፣ አይፈርስም ማለት ነው። አለት ላይ እንደመጻፍ ነው። ለምሳሌ የህፃን ልጅ ላይ የምናስቀምጠው እያንዳንዱ ክፋትም ሆነ ጥሩነትም ሆነ ትምህርትም ሆነ እያንዳንዱ የምናስቀምጠውን ህፃናቶች ላይ እንትን ነው የሚሆነው። ያኔ ተቀርጾ ነው የሚቀመጠው። ልክ ለምሳሌ አለት ላይ እንደምንቀርጸ ወይም እንጨት የሆነ ቦታ ላይ ድንጋይ ላይ ቀርጸን እንደምናስቀምጠው እንደዚያ ነው ተቀርጾ የሚቀመጠው ይላሉ ለሞቻችን እና ስለዚህ ምንድነው ማድረግ ያለብን በህፃንነታቸው በደንብ አድርገን መቅረጽ ምንድን ነው መማር ያለባቸው? ለምሳሌ ሰላታቸውን መስገድ ሊሆን ይችላል። ጾም ማለማመድ። ጾም ያን እንትን የሚሉት ለአቅመ ህዋን እና ለአቅመ አዳም ሲደርሱ ነው። ሰላትም ጾም ግዴታ የሚሆንባቸው ለአቅመ ህዋን እና ለአቅመ አዳም ሲደርሱ ነው። ግን ለአቅመ አዳም ሲደርሱ አሁን ስለ ወንዶች ስለሆን እያወራ ያለ ነው። ከመድረሳቸው በፊት ግን መለማመድ አለባቸው። ለዛ ያለ መልክተኛ ሊሳት እንዲጾሙ አሁን ለምሳሌ ግማሽ ግማሽ እያደረግን ሊሆን ይችላል፣ ወይም ደግሞ ሙሉ እንዲጾሙ ሊሆን ይችላል። ቀስ ቀስ እያደረግን ግን መጀመሪያ ማለማመድ አለብን። ኢባዳ ላይ በደንብ አሁን የቤተሰብ እንትን አያያዝ ላይ ራሱ በደንብ ጥንቃቄ ማድረግ አለብን። ለምሳሌ የምናወራውን ሀሜቶች፣ የተለያዩ ነገራቶች ምክንያቱም እነሱ ምን እያደረጉ ነው የሚይዙት? የእኛን ነው የሚይዙት። አሁን ለምሳሌ ልጅ ከምትነግሩት በላይ የምትሰሩትና የምትተገብሩትን ነው የሚያዩ። ለምሳሌ አባት እንትን እያለ ወንድ ነው እሱ ሲጋራ እያጨሰ ሲጋራ ታጭስ ከሚለው እሱ ሲጋራ ሳያጨስ አታጭስ ልጅ ጎጂ ነው ቢለው፣ የተመረጠና ጥሩ የሆነው እሱ ነው። ወይም ደግሞ እየሰገደ ሱስ መስጊድ እየሄደ እየሰገደ ልጁን ይዞት ቢሄድ የተሻለ ነው የእሱ ምክንያቱም ሄደህ መስጊድ ስገድ ከማለት እሱ ይዞት ቢሄድ የተመረጠና የተሻለ ምክንያቱም ወንድ ልጅ ማንን ነው የሚከተለው? አባቱን ነው የሚከተለው። አባቱ የሚያደርገው ነው የሚያደርገው። ምክንያቱም ቁድዋ ወይም ደግሞ የእሱ ነው እንትን ነው መሪው ነው። ወይም ደግሞ አንድ ሰው መሪ ይፈልጋል። በነገራችን ላይ ይሄ ተፈጥሯችን ራሱ ኔቸራችን እንትን ይፈልጋል፣ መሪ ይፈልጋል። መመራት እንፈልጋለን እና ህፃናቶች ደግሞ መመራት ይፈልጋሉ። አርአያ አድርገው የሚይዙት አካል ይፈልጋሉ። ለዛ ነው የአላህ መልክተኛ ሌ ባል ሲመረጥ ራሱ ወይም ሚስት ሲመረጥ ዲንን ምረጡ ያሉት የአላህ መልክተኛ። ለዛ ነው አንድ ሰው አንድ ሴት ልጅ ለአራት ነገራቶች ልትገባ ትችላለች፣ ለዲኗ ለብዘሯ ለመልኳ እንደገና ደግሞ ለድኗ፣ ለዘሯ፣ ለመልኳና ለገንዘቧ ልትገባ ትችላለች። ነገር ግን ያላት መለክተኛ ምረጥ ያሉት ምንድነው? ድን ያላት ምረጥ እጅህ አመድ አፋሽ ሆና ያሉት። ያ ማለት ይ በወንዶችም በሴቶችም ነው። በነገራችን ላይ በወንዶች ብቻ። ስለዚህ አንድ ሴት ድን የሌለው ሰው ከመረጠች እጅ አመድ አፋሽ ነው የሚሆነው። ምክንያቱም ልጆቿ የሚቀረጹት በምንድነው ከተባለ እነዚህ ወንዶችም ሆነ ወንዶች ልጆች ስትወልድ ቀጥታ የሚሆነው ምንድነው አባቱን ነው የሚመስለው። ገዛቻ እንደገና ደግሞ በጣም እኔ ከዚህ ትልቅ ልነግራችሁ የምፈልገው ነገር ምንድን ነው? የመጀመሪያ ልጅ ከተስተካከለ ቀጣዮቹ የመስተካከል እድላቸው በጣም ሰፊ ሆነ። ምክንያቱም የመጀመሪያ ልጅ ተጽዕኖ ይፈጥርባቸዋል። ከላይኛው የታችኞቹ፣ ሴቶቹም ሆነ ወንዶች ከላይ ያለው የመጀመሪያ ልጅ የተስተካከለ ከሆነ ጸባይኛ ከሆነ መልካም ከሆነ የመምራት እድሉ ለምሳሌ ቁርአን አስቀርታችሁት በደንብ ቀርጻችሁት ከሆነ የመጀመሪያ ልጃችሁን በደንብ ሰርታችሁበት ከሆነ ቀጣዩ ልጅ እንዳስተምር ታደርጉታላቸው። ምክንያቱም የቀጣዩ ልጅ በቃ መከተል ይፈልጋል። ጣይታችሁ ከሆነ አሁን ህፃናቶች ከላይ ያደረገውን ወንድሙ የሚያደርገውን ወይም እህቱ የምታደርገውን ነገር ነው ቀጥታ የሚያደርገው ማለት ነው። ስለዚህ ያንን ነገር አሁን ያለ መልተኛ ሊሰረቱ ስለም የመከሩበት ሁኔታ አለ። ስለዚህ አሁን ከዛ ቀጣይ ትንትኖች ህጻናቶች ደግሞ ሴትና ወንድ ከሆኑ በአልጋ እንዲለያዩ የአላህ መልክተኛ እድሜያቸው ሲደርስ ወይም ደግሞ ለአቅም አዳም ሲደርሱ አብሮ መተኛት እንደሌለባቸው የአላህ መልክተኛ ዐለይሂ ሰላቱ ወሰላም ይናገራሉ። በመኝታ መለየት እንዳለብን፣ ምክንያቱም እህት ናቸውና ወንድም ናቸውና ተብሎ አብረው መተኛት የለባቸውም። እነሱ ስለማይተማመኑ አይደለም በነገራችን ላይ ሻይባን ግን መካከል ሊኖር ስለሚችል ስለዚህ ምኝታ መለየት አለብን ነው ብለው የአላህ መልክተኛ ላይ ሰ ሰለም ይናገራሉ ምኝታ ለዩዋቸው ህፃናቶች ወንዶችና ሴትና ወንድ ልጅ አብሮ መተኛት የለብንም እህት እንኳን ቢሆን አሁን እኮ በጣም ብዙ ነገራቶች አሉ በነገራችን ላይ በእንደዚህ አይነት ነገራቶች የሚደርሱ ለወንድም እህቱን ደፈረ ምናምን የሚባልበት ሁኔታ ለምንድን ነው ይህንን የሸሪያ ህግ ሰለማን ከተል ነው ገብቷቸዋል ስለዚህ ይሄ የሸሪያ ህጉ በዚህ መልኩ የአላህ መልክተኛ ላይ ሰ ሰለም ያስቀምጣሉ

የሂጅራ ጊዜ ነበረ ነቢያችን ስለ ላ ወሰለም ከመካ ወደ መዲና ማይግሬት ሲያደርጉ በኢስላም ሂስትሪ ማይቲ ሊድ በጣም ትልቅ ቦታ ያለው ነው። እና የኢስላሚክ ኡማ የሚለውን ሀሳብ የዚህ ጊዜ ነው መሰረት የተጣለው ማለት ነው። እና ዩዥሊ ሂጅራ የካላንደር የሂጅራ ካላንደርን ባይዘወይ ነቢያችን ስለ ላ ላ ወሰለም ቁርአን ከተወረደላቸው ጊዜ ጀምሮ አይደለም ካልኩሌት የሚደረገው ካልኩሌት የሚደረገው ከሳቸውን ውልደት አይደለም ከዚህ ከሂጅራ ከመካ ወደ መዲና ከተጓዙበት ጊዜ ነው። እና እንዳልኳቸው ለኢስላሚክ ኡማ አሁን ለምናውቀው ለብራዘርሁድ ሌሎች ሪሊጅን ላይ ለሌለው ይሄ ብራዘርሁድ እና የእህትነት የወንድምነት ስሜት ያነበር እና ቁባህ የምትባል አስር ኪሎ ሜትር ምትርቅ ከተማ አለች ከመዲና እና ነቢያችን ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ እዛ ሲደርሱ የመጀመሪያውን መስጅድ እዛ ተሰራው ማለት ነው። እና የመጀመሪያ ጊዜን ፓብሊክሊ አድሬስ ያደረጉት ኢስላምን እዛች ቁባህ የምትባል ከተማ ነበር። እና በራሳቻችሁ መሀል ሰላምን አውጁ ምግብ የተረፋችሁን ወይ ለሚያስፈልጋቸው የተረፋችሁን ሳይሆን ምግብ ለሚያስፈልጋቸው ስጡ። ሰዎች በተኙ ሰዓት ጸልዩ እና ጀነት የእናንተ ትሆናለች። ዩሊንተር ፓራዳይዝ ሃውስ ኦፍ ፒስ ያሉት የሰላም ቤት የሆነችውን ጀነትን ትገባላቸኋሉ። እና ከሶስት ቀን በኋላ ይሄ ቁባ ከሄዱ ከሶስት ቀን በኋላ ነው። ብቻ በሶስት ቀን በኋላ ነቢያችን ሰለላሁ ወሰለም መዲና ደረሱ። እንግዲህ የሂጅራው ስድስት መቶ ሀያ ሁለት ላይ ነው ታይቤሩታ እና ሁሉ ሰው ወጥቶ ተቀበላቸው። ሴቶች፣ ወንዶች፣ ህፃናት እንዳለ በቃ ህዝቡ የተለየ አቀባበል ነበር እዛ የተደረገላቸው። እና ነብያችን መጣ ነብያችን መጣ እያሉ ህጻናት ራሱ እየጮፉ ነበረ ማለት ነው። ስድስት መቶ ሀያ ሁለት ላይ እና ልክ መዲና ሲደርሱ ነቢያችን ስለ መጀመሪያ ያረጉት ነገር ሙሃጂሪስ ወይም ኢሚግራንቶችን ኮልድ አንሳር ወደ ብራዘርሁድ እንዲቀላቀሉ ነበረ ያወጁት ማለት ነው። ሙሃጂሪስ ወይም ኢሚግራንት ንደ ሆስትስ ይባላሉ ኮልዲ አንሳር ሶር ሀ ፐርሰን ቱ ዋን ብራዘር ሁድ በቃ ወደ አንድ ወንድማማይነት እንዲሆን ጠሩና እስከ እስከዛሬ ድረስ ይሄ ወንድማማችነት ሪሜን የሆነው የቀረው በዚህ በዚች የነቢያችን ስለላ ስለም እያሳረፉልን ነገር ነው ማለት ነው። እና የአንዱ እዛ ኢሚግራንት ካረጉት አንዱ ሰው ለሌላው ሰው ወንድም ሆኖ የታወጀበት ማለት ነው እና መረዳዳት የሆነበት እና ቦንድ ነው፣ በቃ ትልቅ ከብለድ ከደም ዝምድና የሚበልጥ ቦንድን ክሪኤት የተደረገበት ነበር። እና እነዚህ ሄልፐሮች እነዚህ ነቢያችንን የተቀላቀሉ ወንድም የሌሎችንም ከወንድማማችነትን የተዋወጁ ሁሉ ኢኳሊ ያላቸውን ነገር በጠቅላላ ዊድን ደም ሳውስት ሼር ሊያደርጉ በዛች ጊዜ ቃል ገቡ ማለት ነው ይሄ ነው እንግዲህ የኢስላሚክ ብራዘርሁድ የሚለው ሀሳብ የመጣው ማለት ነው። በቃ አንድ ላይ በአንድ ታሰሩ፣ በፌት በእምነት እና በወንድማማችነት ማለት ነው እና ይሄ ነው የመጀመሪያው ስትራክቸሩ ሶሳይቲው ቢልድ የተደረገበት ታፋኩር አሰላሙ አሌይኩም በዚህ ሰዓት ነው አሁን ዛሬ የምታውቁት ብራዘርሁድ ወይም ዛሬ የምናውቀው ይሄ የኢስላማዊ የወንድ ምምነታችን የህትማማቻችን ስሜት ሌላ ሌላ ምንም ዓለም ላይ እኮ የሌለው ነቢያችን በዚህ ባደረጉት በሂጅራ ዘመን ነበር ማለት ነው። እና ይሄ በቃ ትልቅ የሶሳይቲ የማህበረሰብ ስትራክቸር ቢልድ የተደረገበት ጊዜ ነው ማለት ነው። እና መስጂድም ተገንብቶ ነበረ። እሱ መስጅድ መስጅድ አልናቢ ይባላል። የነቢዩ መስጅድ እንደማለት ነው። ፕሮፌትስ መስጅድ ነቢ ማለት ነቢ ማለት ነው። በሂብሩም እንደዛ ነው ነቢ ኦር ሳምቲንግ በአማርኛም ነቢይ ነው ደስሜል። አረብኛና አማርኛ ብዙ የሚቀራረቡ ነገሮች አሉ። ዲክሽነሪዎቹን እያየን ነው ሲንስ ደን እስካሁን ድረስ እንግዲህ ያ መስጅድ የእኛ ወይም ይሄ የመስጅድ ሀሳብ ኮሌክቲቭ የሆነ ወይም የመሰባሰብን እና የማህበራዊ ህይወትን ኮቨነንት ላይክ ኮንቬንየንት የሆነ የቃል እንደሆነ በቃ መስጂድ የሚለው ኮንሰፕት ማለት ነው። ኢንተግሬት የምናደርግበት በአማርኛ እየከበደኝ የሆነበት ያ ነው። ለኢስላም ማለት ነው። እና የማንነታችን እና የሙስሊሞች አይደንቲቲ ዊትነስ የተደረገበት ዊትነስ ሸሃዳ ማለት ዊትነስ ማለት ነው። ዊትነስ የተደረገበት ነው ማለት ነው። ተቋሞችም ተገንብተዋል። ከዛ በኋላ ሶሻል ላይፉን ቢልድ ለማድረግ አላህን ለማምለክ ማለት ነው። በዚህ ሁሉ ነገር ውስጥ እና በዚህም ሰዓት ነው፣ በዚህ ፒሪየድም ነው የአምስቱ ሰላቶችም ኤስታብሊሽ የተደረጉት ማለት ነው። ከዛ ረማዳንም የታወጀው በዚህ ነው። ያው የረመዳን ኤቭሪ ማንት እዚህ ላይ የሚገርማችሁ ባይ ዘ ወይ ነቢያችን ስለ ላ ላ ሰለም በየአመቱ የረመዳን ጊዜ ለጅብሪል እስከ ተወረደላቸው ያለውን ይቀሩለት ነበረ። ኮንሲስተንሲውም ይሄ ቁርአን እስከ ዛሬ የኖረበት አንደኛው ምክንያት ያ ነው። ምን ማለት ነው? ለምሳሌ በሶስት አመት ውስጥ ያወረደላቸው አስር ምዕራፎች ቢኖሩ፣ እንደ ምሳሌ ነው እያወራ ያለው አስር ምዕራፎች ቢኖሩ በአራተኛው አመት ላይ የረመዳን ጊዜ በአንድ ወር ውስጥ ያ ሁሉ የተወረደላቸውን ይቀሩለት ነበረ። ለማ ለጅብሪል ማለት ነው። ጅብሪል ቼኬን ባላንስ ያደርጋል። እያንዳንዱ ነገር ትክክል ነው የሚለውን ከመጽሐፉም እና ሀፊዘሎችም ሚሉትን እያንዳንዱ የተረጋገጠው በራሱ በጅብሪል ነው ማለት ነው። ዛሬ የምታነቡት እያንዳንዱ የቁርአን አንቀጽ ጅብሪል አረጋግጦታል ማለት ነው። ኤቭሪ ማንት በ23 አመት ውስጥ ባለው ወራቶች ሙሉ ረመዳን ረመዳን ለዛ ነው። በረመዳን እኮ ቁርአን ሙሉን የሚነበብበት አንደኛው ምክንያት ማለት ነው። እና በዚህ በሂጅራ ፔሪየድ ነው እንግዲህ አምስቱ ዴሊ ፕሬየሮች የታወጁት ማለት ነው። እዛካም በዛ ጊዜ ነው የታወጀው ኦብሊጌትሪ የተደረገው ግዴታ የተደረገው ማለት ነው። ይሄ የኡማ ታሪክ ይሄ ነው።